ሰላም እንዴት ናችሁ? በዛሬው ቪዲዮ የአማርኛ ፊደሎችን በእንግሊዘኛ እየጻፍን ከዛም የሰው ስሞችን የተለያዩ ቃላቶችን እንዴት እንደምንጽፍና እንደምናነብ እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ጀምሩ። ስለዚህ እያንዳንዱ ሌተር ወይም ሆሄ ሰባት አሉተኝ መን ብንወስድ መ ሙ ሚ ማ ሰባተ ናቸው ከነዚህ ውስጥ እንግዲህ እያንዳንዱ ወደ እንግሊዝኛ መቀየር ስንችል ስንፈልግ ሳውንዱን አብረን እንቀይራለን ማለት ነው ለምሳሌ ኤምን ስንጽፍ ኤም ኤ ኢን አናባቢ እንወስዳለን ስለዚህ ኤም ኤ እንወስዳለን ሙን ስንጽፍ ደግሞ ኤም ዩን እንወስዳለን ኤም ዩን ሁልጊዜም ሙን ሙ በሚባል ሌተር ሲኖር ወደ እንግሊዝኛ ስንቀይር ኤም ዩን እንወስዳለን ሚን ደግሞ ሚ ኤም አይ እንወስዳለን። ማ ሲሆን ደግሞ ኤም ኤ እንወስዳለን። ሜ ሲሆን ደግሞ ኤም ኢ እንወስዳለን። ሚ ሲሆን ደግሞ ሳድስ ቁጥር ሳድስ ሌተር ስለሆነ ሁልጊዜም ጊዜም ኤምን ብቻ እንወስዳለን። እንዲሁም ሰባተኛው ኤም ሞ ስንወስድ ደግሞ ኤም ኦ እንጠቀማለን። ይህ ሁሉንም ሌተሮች ብንወስድ እነዚህን ማያዝ ይኖርብናል። አንደኛው ኤም ኢ እንደሚወስድ ሁለተኛው ደግሞ ዩ እንደሚወስድ ሶስተኛ ላይ ሌተር ሲሆን ደግሞ ሆሄ አይ እንደሚወስድ፣ አራተኛው ደግሞ ኤ እንደሚወስድ፣ አምስተኛው ደግሞ ኢ እንደሚወስድ፣ ስድስተኛው ወይም ሳድስት የሚባሉ ሌተሮች ሁልጊዜ የራሳቸው ሌተር ብቻ ምንም አናባቢ ላስፈልጋቸው ይችላል። አንዳንዴ እንጠቀምበት አለን፣ እሱን ወደፊት እናያለን። እንዲሁም ሰባተኛው የመጨረሻው ሆሄ ሲሆን ኦ ከአናባቢው ቀጥሎ ኦ እንደሚወስድ ማወቅ ይኖርብናል ማለት ነው። ይህ ሁሉንም ያጠቃለለ ነው። ይህ ሁሉንም ያጠቃለለ ነው። ለምሳሌ ቲን ብንወስድ ሁሉንም የቲ ዘሮች በምን እንጽፋለን? በዚህ ፎርሙላ እንጽፋለን። የመጀኛው ቲ ከሆነ ኢን ወስዳለን። ቱ ሲሆን ደግሞ ዩ ወስዳለን። ሶስተኛው ደግሞ ሲሆን አይ እንወስዳለን። ቲ አይ እንወስዳለን ማለት ነው። ለምሳሌ ሰን እንፈልግ እንመልከት። ሰ የመጀመሪያው የራሱ ሌተር ኤስ ወሰደ። ከዛ በኋላ ኢ ወሰደ ማለት ነው ልክ እንደ የም ማለት ነው። ሁለተኛው ደግሞ ሱ ነው። ሱ የመጀመሪያው ኤስ ወሰደ እና ሁለተኛው ዩ ስለሚወስድ ዩን ወሰደ። ሶስተኛው ደግሞ አሁንም ኤስን ወሰደና አይን ወሰደ። አራተኛው ደግሞ የራሱን ኤስ ወሰደና ኤ ወሰደ። አምስተኛው ደግሞ ሴ ኤስን ወሰደና ኢ ወሰደ። ስድስተኛው ደግሞ ኤስ ሳዲስ ቁጥሮ ወይም ስድስተኛ የሆኑ ሌተሮች የራሳቸውን ብቻ ስለሚወስድ ኤስን ወሰዱ ማለት ነው። ሰባተኛው ደግሞ ኦ ስለሚጨምሩ ኤስን ወሰድና ኦ ተጠቀመ ማለት ነው። ስለዚህ ሌሎችን ሌተሮች በዚህ በተመሳሳይ መንገድ መጻፍ በቀላሉ መጻፍ እንችላለን ማለት ነው። አንደኛው ሌተር ከሆነ ኢን ይወስዳል። ሁለተኛው ከሆነ ዩን ይወስዳል። ሶስተኛው ደግሞ ከሆነ አይን ይወስዳል። አራተኛው ከሆነ ደግሞ ኤን ይወስዳል። አምስተኛው ከሆነ ኢን፣ ስድስተኛው ከሆነ የራሱን ሌተር ይወስዳል። ሰባተኛው ደግሞ ከሌተሩ መጨረሻ ላይ ኦን ይጠቀማል ማለት ነው። ሁሉም እንደዚህ በተመሳሳይ የመጀመሪያ ሌተራቸውን ካወቅን በኋላ በእንደዚህ መልኩ መጻፍ እንችላለን ማለት ነው። የሰው ስሞችን ለምሳሌ ከዚህ ላይ የሰው ስም ለምሳሌ በእነዚህ በሁለት ሌተሮች ልማስረት። ለምሳሌ መሲ መሲ መጻፍ ብፈልግ መሲ በአማረኛ ሲጻፍ ኤም ሲ ነው አደለ? ኤም ሲን ወደ እንግሊዝኛ መቀየር ብፈልግ ኤም ማለት ኤም የያዘችው ሌተር ኤም ኤ ኤም ኤን ወስዳለሁ ማለት ነው። ከዛ ሲ ደግሞ የያዛት ኤስ አይ ነው። ሶ በእንግሊዘኛ ሲጻፍ መሲ ጅስት ላይክ ዚስ ይመስላል ይህን ይመስላል ማለት ነው። ሌሎች ደግሞ ውስብስብ የሆኑ ፊደሎች እንመልቃል። ሌላው ደግሞ ሸ ሲጻፍ ኤስ ኤች እንደሚወስድ ስንቶቻችን እናውቃለን። አንዳንዴ ሸን ሲጽፉ ኤስን ብቻ የሚጠቀሙ ልጆች አሉ። ነገር ግን ኤስ ብቻ ከሆነ ለሰ ብቻ ነው የሚያገለግለው። ሸ ሲጻፍ ኤች ኤ ነው የሚወስደው ኤች ኤ ከዛ በኋላ ደግሞ ኤስኤች መሆኑን ካወቅን መጀመሪያ ፊደሉ የሸ ከዛ በኋላ ደግሞ የመጀመሪያው ኢ እንደሚወስድ፣ ሹ ሲ ደግሞ ዩ እንደሚወስድ፣ ሺ ሲወስድ ደግሞ አይ እንደሚወስድ፣ ሻ ሲሆን ደግሞ ኤ እንደሚወስድ፣ ሺ ደግሞ ሲሆን ሼ ሲሆን ደግሞ ኢ እንደሚወስድ፣ ወይም አምስተኛው ስድስተኛው ደግሞ ሼ ሺ ሲሆን ኤስ እና ኤች ምንም ሌላ አናባቢ እንደማይወስድ ሾ ሲሆን ደግሞ መጨረሻው ኦ እንደሚሆን ማወቅ ብቻ ነው የሚጠበቅባችሁ። ሸ የመጀመሪያው ኤስኤች ከሆነ ሌላው ደግሞ ተመሳሳይ ስለሆነ በዛው መልኩ መጻፍ ትችላላችሁ ማለት ነው። ስለዚህ ሸ ሲጻፍ ኤስኤች መሆኑን መገንዘብ ይኖርባችኋል ማለት ነው። ሌላው ደግሞ ቸና ጨን እንመልከት። ቸ ሲጻፍ ሲኤች መሆኑን ታውቃላችሁ። ቸ ሲጻፍ ብዙ ልጆች ሲቸገሩ አይቻለሁ። ቸ ሲጽፉ ቸ ተብሎ ሲኤች ነው የሚወስደው። የመጀመሪያ ተነባቢው ሲወሰድ ሲኤች ይወስዳል። ከዛ አናባቢዎች ደግሞ ሌሎች እንደሚወስዱት ኢዩ እና አይኤ ኦ እንደሚወስድ ተመሳሳይ ነው። ሌላው አናባቢዎችን ስንጨምር ሌሎች እንደሚወስዱት እንወስዳለን ማለት ነው። ለምሳሌ ቼ ከሆነ ኢ ይወስዳል። ቹስ ከሆነ ደግሞ ዩ ይወስዳል። ቺ ሲሆን ደግሞ መጨረሻ አይ ይወስዳል። ቻ ሲሆን ደግሞ መጨረሻ ኤ ይወስዳል። ቼ ሲሆን ደግሞ መጨረሻ ኤ ይወስዳለኝ። ከዛ ቼ ሲሆን ወይም አምስተኛ ሲሆን ኢ ይወስዳለኝ። ስድስተኛ ደግሞ ቺ ሲሆን ምንም ሰወት ሲኤች ብቻ ይወስዳል። ሰባተኛ ደግሞ ቾ ሲሆን ደግሞ ኦ መጨረሻ ይወስዳል ማለት ነው። ይህ በማንኛውም ሌተር ሲወስድ እነዚህ አናባቢዎች ሁልጊዜም ጊዜም ተመሳሳይ ነው። ማውቅ የሚገባችሁ እነዚህ አናባቢዎች ሁልጊዜም ተመሳሳይ ነው። ነገር ግን አንዳንድ እዚህ ስንሳሳት ደግሞ ቼና ጨ የሚወስዱት የስፔሊንግ አጻጻፍ ተመሳሳይ ነው፣ ቸም ጨም ሲጻፉ ለምሳሌ ጫልቱ ስንል ቻልቱ ብለን እናነባለን። ነገር ግን ጫልቱ ተብሎ ስም እንደሚጠራ በአማርኛ ስለምናውቅ ነው። ቻልቱም ጫልቱም ተመሳሳይ ነው ስንጽፈው፣ ግን እኛ በራሳችን ሳውንድ ስመልሰው ጫልቱ እንደሚባል ነው እንጂ ቻልቱ እንደሚባል አናቅ ማለት ነው። ሶ ቸና ጨ በእንግሊዘኛ ሲጻፉ ተመሳሳይ ናቸው። ሲ ኤች ነው የሚወስዱ ቸም ጨም ደግሞ ሲ ኤች ነው የሚወስደው። ስለዚህ ሳውንዳቸው አንዳንዴ ሳውንዳቸው ግን የተለያየ ነው። ቸ ቻልቱ ስንል ቻልቱ ብለን አይደለም የምናነባው። ጫልቱ መሆኑን እኛ በተለምዶ የአማርኛ ስም ስለምናውቅ ጫልቱ ስንጽፍ ጫልቱ ብለን እናነባለን እንጂ ቻልቱ ልንል አንችልም። ምክንያቱም ቻልቱ አይባልም። የሰው ስም ቻልቱ ብለን አደለም ምንጠራው፣ ጫልቱ ብለን ነው። ሰው ጫልቱን ስንጽፍ በዚህ መልኩ እንጽፋለን ማለት ነው። እስቲ ለምሳሌ ከዚህ ኤግዛምፕል እንውሰድ። ሻሸ ብለን እንጻፍ። ከዚህ ጋር ሻሸ ብለን ስንጽፍ ከነዚህ ውስጥ እንዴት እንደምንመጽፍ እንመልከት። ሻሸ ስንጽፍ በአማረኛ እንደዚህ ነው። ሻ በእንግሊዝኛ የት ይደነዳለን? ሻ ማለት አራተኛ ሌተር ላይ ነው። አራተኛ ሸ ሲጻፍ እንዴት ነው? ሻት ሲጻፍ ኤስ ኤች ኤ። ስለዚህ ኤስ ኤችን እንጽፋለን። በመቀጠል ደግሞ በሸ ቦታ ደግሞ ማንን እንጽፋለን? ሽ አምስተኛ ነድና ሽ ኤች ኢ ይሆናል። ሶ ሻሽ ሲጻፍ ጀስት ላይክ ሲ ሲ ይሆናል ማለት ነው። በመቀጠል ኘ ነው። ኘ እንግዲህ እንደምታውቁተኝ በጣም ከባድ ነው። ብዙ ሰዎች ሲጽፉ ሳያቸው ጂ ኤን ሳይሆን ኤንን ን ብቻ ነው የሚጽፉ ኤንን ጂ ኤን አድርገው አይደለም ኤንን የሚጽፉት። ግን ኘ ሲጻፍ ጂ ኤን ኢ ተውሎ ነው ከዛ ሌሎቹ አናባቢዎቹ ሁለተኛው ዩ እንደሚወስድ ሶስተኛው ደግሞ አይ እንደሚወስድ አራተኛው ደግሞ ኤ እንደሚወስድ አምስተኛው ኤ ከዛ ደግሞ ስድስተኛው ኚ ጂኤን ብቻ። እንዲሁም ደግሞ ኞ ኞ ሲሆን ኦ መጨረሻ እንደሚወስድ እንደ ማንኛውም ተመሳሳይ ነው። ግን መጀመሪያ ጂ ኤን ተብሎ እንደሚጀምር ማወቅ ይኖርባቸዋል ማለት ነው። ለምሳሌ ኤግዛምፕል እንመልከት። ለምሳሌ ደሳለኝ ሲጻፍ እንደዚህ ነው። ደሳለኝ በአማርኛም በእንግሊዘኛ እንግዲህ ዲ ዲኢ ነው ደ ስትወስድ የመጀመሪያ ስለሆነች ዲኢ ነው። ሳ ደግሞ ሳ ማለት አራተኛ ናት፣ ኤስኤ ትወስዳለች። ደሳለኝ ለ ደግሞ የመጀመሪያ ስለሆነች ኤልኢ ትወስዳለች። ከዛ ኒስ ኒስ እንጽፍ። ከዚህ ጋር እንደምትመለከቱት ስንተኛ ላይ እንገኛለን? ስድስተኛ ነው። ሰው ጂኤን ብቻ ነው የሚወስደው ሌላ አናባቢ ስለሌለበት እንደዚህ ጽፋለን። ሰው ደሳለኝ ሲጻፍ ላይክ ዝስ ነው። ሌላው ደግሞ ከሚያምታቱ ሌተሮች እነዚህን እንመልከት። ዘ እንግዲህ ዜድ ኢ ነው። አብዛኛቹ ታውቁታላችሁ ብ ገምታለው። እንግዲህ ዜድ ሲጻፍ ዜድ ኢ ነው። እንግዲህ ሌሎችም ተመሳሳይ ነው። ዜድ ኢ። ዙ ሲሆን፣ ዜድ ዩ። ዚ ሲሆን፣ ዜድ አይ። ዛ ሲሆን አራተኛ ዜድ ኤ። አምስተኛ ዜ ሲሆን፣ ዜድ ኢ። ስድስተኛ ደግሞ ዝ ሲሆን፣ ፊደሩ ሌተሩ ብቻውን ዝ ወይም ዜድ ይሆናል። እንዲሁም ሰባተኛ ደግሞ ዞ ሲሆን ደግሞ ዜድ ኦ እንጠቀማለን ማለት ነው። በተመሳሳይ እንግዲህ ዥ ሲጻፍ ደግሞ ዥ ዜድ ኤች ነው የሚወስደው። ዥ ዜድ ኤች ነው። ብዙም ጊዜ አንጠቀምበትም። ዥ ግን ካለ ዥንጉርጉር ብለን ምንጽፍ ዥ ዜድ ኤች ይወስዳል ማለት ነው። ዥ ስንጽፍ ደግሞ ዩ መጨረሻ እንጨምርበታለን። ዥ ወይም ሶስተኛ ስንጽፍ አይ እንጠቀማለን። ዣ ደግሞ አራተኛ ስንጠቀም ኤ ይሆናል እንዲሁም አምስተኛ ደግሞ ዤ ሲሆን ደግሞ ኢ እንወስዳለን። ዣ ስድስተኛ ደግሞ ዥ ስድስተኛ ዥ ነው፣ ዜድ ኤች ብቻ ነው። ዦድ ሲሆን ደግሞ ኦ መጨረሻ እንጨምራለን ማለት ነው። ስለዚህ ዥ ሲጻፍ ዜድ ኤች ይሆናል ማለት ነው፣ የመጀመሪያ ፊደሉ ወይም አናባቢው ማለት ነው። ሌሎች ደግሞ ጀ እና ገ ናቸው። ጀ ሲጻፍ ጀ ነው። ጀ አንዳንዴ ጀን ጻፍ ብሎ ገም ይጽፏሉ ግን ጣፍ ክብሎ ደግሞ ጀን የሚጽፋ አለ። ስለዚህ ጀ ሲጻፍ ጀ ኤ ይሆናል ማለት ነው። ጁ ደግሞ እንደ ሌሎቹ ጂዩ፣ ጂ ደግሞ ጂ አይ፣ ጃ ደግሞ ሲሆን ጃ ኤ፣ ጄ ደግሞ ሲሆን ጂ ኢ፣ ጂ ሲሆን ደግሞ ብቻውን ጂ ይሆናል። ጆ ሲሆን ደግሞ ኦን እንጨመራለን ማለት ነው። ሌላው ገ ነው። ገ ሲጻፍ ጅ ነው። ጂ ጂ ኢ፣ ጉ ሲሆን ደግሞ ጂዩ ጊ ሲሆን ደግሞ ጊ አይ ጋ ሲሆን ደግሞ ጊ ኤ ጊ ሲሆን ደግሞ ጊ ኢ ጊ ሲሆን ደግሞ ጂ ብቻ። እንዲሁም መጨረሻ ሰባተኛ ጂ ኦ ይሆናል ጎ ሲሆን ማለት ነው። ስለዚህ እነዚህ ብዙ ጊዜ የሚያምታቱን ሆሄዎች ናቸው ማለት ነው። ለምሳሌ ከእነዚህ ውስጥ አንድ አረፍተ ነገር እንመስር። ዝግጁ ብለን እንጻፍ። ከዚህ ውስጥ ዝግጁ የሚል ሌተር አለ። ዝግጁ ሲጻፍ እንዴት ነው? እንግዲህ እንደምትመለከቱት ዝግጁ ሲጻፍ ዝግጁ ላይክ እንደዚህ ነው። ስለዚህ ወደ እንግሊዘኛ መቀየር ብንፈልግ ዝግጁን እንመልከት። ዝ ማለት ስንተኛ ነው? ስድስተኛ ላይ የምናገኘው ዝ ነው፣ ዜድንን ወስዳለን። ከዛ በመቀጠል ደግሞ ግ ነው። ግ ማለት አሁንም ስድስተኛ ነው። ስድስተኛ ላይ ግ ሲጻፍ ጅ ብቻ ነው አደለ? ግ ሲጻፍ ጅ ብቻ ነው። በመቀጠል ጁ ነው። ጁ ሲጻፍ ደግሞ አሁንም ስንተኛ ላይ የምናገኘው ሁለተኛ ነው፣ ጂ ይሆናል። ሶ ዝግጁ ብለን ስንጽፍ በእንግሊዝኛ ጀስት ላክሲስ ይህንን ይመስላል ማለት ነው። ሌላው እንግዲህ አወዛጋቢ ከሚባሉ ሆሄዎች እነዚህ ሦስቶች ነው፣ ጠና ተጠጸ ተጠጸ፣ ብዙን ጊዜ እንሳሳትባቸዋለን። እንግዲህ ቲ ችግር የለውም ቲ ማንኛውም እንደሚወስደው ቲን እንወስድና ሌሎችንም አናባቢያዎችን ኢዩ አይና ኤቲ እና ራሱን ኦን እንወስዳለን። በማንኛውም ስንጽፍ ተ ቱ ቲ ታቴ ትቶ እንደዚህ ነው። ጠም ስንጽፍ ተመሳሳይ ነው። ጠ የተን ባህሪ፣ የተን ሌተሮች በሙሉ ይወስዳል ማለት ነው። ስንጽፍ በእንግሊዘኛ፣ ጠም ተም ተመሳሳይ ነው። ስናነብ ለምሳሌ ጠጋነሽ ነው ወይስ ተጋነሽ ነው ብለምናነበ፣ ጠ ከሆነ ጠጋነሽ ነው ግን ተጋነሽ ብሎም ይነበባል። ማንበብ ክፈል። ተጋነሽ ተብሎ የሚባል ስም የለም፣ ነገር ግን ጠጋነሽ ይባላል። አንዳንዴ ደግሞ ምን ይባላል? ጸጋነሽ ይባላል። ጸ ሲጻፍ እንደምትመለከቱት ቲኤስ ነው። አንዳንዴ ሰዎች ጸን ሲጽፉ ኤስን ብቻ የሚጽፉ ሰዎች አሉ፣ ወይንም ደግሞ ቲም ብቻ የሚጽፉ አሉ። ነገር ግን ጸ ሲጻፍ ቲኤስን እንወስዳለን። ቲኤስን ጸን ስንወስድ ቲኤስን እንወስዳለን። ሌላው አናባቢዎቹም ቲኤስዩ ቲ ኤስ አይ ቲ ኤስ ኤ ቲ ኤስ ኢ ቲ ኤስ ስድስተኛው ሳድስት የሚባለው ሌተር ደግሞ ወይም ሆሄ ቲ ኤስ ይወስዳል የመጨረሻው ደግሞ ቲ ኤስ ኦ ይወስዳል ማለት ነው። ስለዚህ ከዚህ ጋር እንደምትመለከቷቸው ተመሳሳይ ነው። ተምፍ ጠምሲጻፍ ተመሳሳይ ነው። ጸን ስንጽፍ ደግሞ ኤስ እንጨምርና ቲ ኤስ ብለን እንጽፍበታለን ማለት ነው። ለምሳሌ ጠን ስንወስድ ጠጋነሽ ብለን ብንጻፍ ጠን ወይ የቲ እንወስዳለን ወይም ደግሞ የጠን እንወስዳለን። ምክንያቱም ተመሳሳይ ሰው ጠ፣ ጋ ደግሞ ጂ ኤን እንወስዳለን። ጋ ጠጋ ነ ደግሞ ኤንኢን እንወስዳለን። ጠጋነ ሺ ደግሞ ሲጻፍ ኤስ ኤችን እንወስዳለን ማለት ነው። ሌላው ደግሞ ብዙውን ጊዜ የምንሳሳታቸው ፐና ፐና ፐ እንግዲህ እንደምትመለከተው ፒ ነው። ፐም ፒ ነው ሌላው እንደ ተመሳሳይ ስለሆነ ፐና ፐን ስንጽፍ ነው ምንጽፈው ማለት ነው። ተመሳሳይ ነው ማለት ነው። እዚህ ፐና ኢ ነው ስናነባው፣ ግን አሁን ኢትዮጵያን ስንጽፍ እንዴት እንደምንጽፍ ማየት ትችላላችሁ ማለት ነው። እንግዲህ ዛሬ ቪዲዮ ይህን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። በሌላ ቪዲዮ እንደ አይነቶችን ቪዲዮ ይችላችሁ መጣለሁኝ። ታዲያ ይህንን ቪዲዮ ላይክ፣ ሼር አድርጉ እንዲሁም እንዲሰራላላችሁ የፈለጋችሁት ነገር ካለ በአማርኛ ዙሮ ኮሜንት ላይ አስቀምጦልኝ ወዲያውኑን እሰራላችኋለሁ ማለት ነው። ቴሌግራም ግሩፕ ላይ መጠየቅ ትችላላችሁ። ፌስቡክም ቲክቶክም አለኝ እዛ ጋር ታገኙኛላችሁ። ሰላም ሁኑ።